የዛሬ ቶፒካችን የመጅሊሱ የሶስት አመት ፍሬዎች ምን ይመስላሉ? መጅሊስ ታይቶ የማይታወቅ መንግስታዊ ኮፕ ነው። የምናቀው ያው ከዚህ ቀደም የምናውቀው በመፈንቅል በመቆጣጠር ያው ኦስት እንዲደረጉ ከዛ እንዲወጡ የተደረገበት ሂደት እናያለን እና ሀጂ ሱልጣን አማን በመጡባቸው አጋጣሚዎች የልማት ኮሚቴ በሚል አሁን ይሄ ያለው መጅሊስ የሆነ ሞደርን ራሱን የሆነ ሞደርን ለማስመሰል ግን የሚገርመው ነገር ከእስልምና ውጭ ሞደርን ነገር የለም። ምናልባት ሪፎርም በሚል የተጻፉ በርካታ ደብዳቤዎች በርካታ ደብዳቤዎች ኦልሞስት ወደ አርባ ሀምሳ ይሆናሉ። ይሄ መጅሊስ ያደረገው ነገር በየመስጂዱ ማበጣበጥ፣ በየመስጂዱ ሁከት መፍጠር፣ በየመስጂዱ ሙስሊሞች እንዳይግባቡ ማድረግ፣ በየመስጂዱ ሙስሊሞች የጎሪጥ እንዲተያዩ ማድረግ ያለፉት ሶስት ዓመታቶች ይሄን ያደረገው። ሁለት መስጂዶችን እንደ ማሳያ ጠቅሼ ቀጣይ ሌሎች ፕሮግራሞች ላይ እንመጣለን። መጀመሪያው የአዲስ ከተማ ክፍለ ከተማ ሎሚ ሜዳ የሚገኘው ወረዳ አስራ ሁለት የሚገኘው አሊ መስጂድ ሲሆን ሌላኛው ደግሞ በለሚኩራ ክፍለ ከተማ ወረዳ ዘጠኝ ውስጥ የሚገኘው የአምቢያ ጎሮ መስጂድ ይሆናል ማለት ነው። ዱአ ሲያደርግ የነበረው ማህበረሰብ ዱአው እንዳያደርግ ተከልክሏል። መውሊድ ሲያወጣ የነበረው ማህበረሰብ መውሊዱ እንዳያወጣ ተከልክሏል።